ማት ይመጣል። ማቱ ደግሞ ማንም አይቀርም፣ ሁሉንም እጨርሳቸዋለሁ፣ ሁሉም ይጠፋል። የሚጠፉት ደግሞ በሰዓት ጭልም ያለው ነገር ውስጥ ነው። ጭንቀቴን አነስቶልኛል፣ እንክፋቱን አነስቶልኛል። ህይወቴን ሙሉን በሙሉ ራሴን እንዳውቅ ያደረገኝ እዛ ቦታ ነው። ይሁን የሚያስፈራ ነገር ሰውነቴን ይወረዋል፣ ወረውታል። በቃ ጭልም ያለ ነገር ነበረ በቃ ለምን እንደምኖር ራሱ አላውቅም ነበር። እዛው ወይኔ ቅዱስ ሚካኤል ድረስልኝ፣ ድረስልኝ ስለው ይመጣል። እንደዚህ ከርቀት ነው የሚመጣው። ቅዱስ ሚካኤል ሲመጣ ብርሃን ነው የተሞላው እና አይታየኝም፣ እንዲ ለአይን አይታየኝም። ግን እዚህ ምድር ላይ በምክንያት እንደመጣው ነው ያወቁ ሰማዕቱ። አንተ ድረስልኝ እንጂ ድረስልኝ ስለው እሱም ደግሞ ሰዓት ሆኖ ይመጣል። በአንድ በኩል የዚህን ቦታ ታምሩንም ታውቀዋለህ አለኝ። አዎ አውቀዋለሁ አልኩት። ችግሩንም ታውቀዋለህ አለኝ። አዋውቀዋል ስለዚህ፣ ዓለም ይወቀው ለዓለም ተናገር ዓለም ማወቅ አለበት አለ። ነፃ ወጣኝ ሰማዕቱ ነፃ ወጣኝ እለዋለሁ። ስለዚህ እጁን እንዲህ ይዘረጋዋል። እጁን የሚዘረጋው ቀኝ እጁን ነው። በሚኒስትር ስለ ተቀመጥ ነው አይደል የትም ቦታ ላይ ብትንቀመጥ የእግዚአብሔር ፈቃዱ ከሆነ እንድናል እንድናል። ብርሃን ምርት ያለ ነገር ነው። መጣስ ያሳየች እሱ ዝም ብሎ የሆነ ጥቁር ነገር የሆነ እንደዚህ በግራ አይኔ ላይ አመጣብኝ። ኪዳን ህብረት ተጠምቄ ወደ ሰማዕቷ ውስጥ ስጠመቅ ይብብ ያለ ጥቁር ነገር መጣ፣ ፊቴ ላይ አንድ አመት ሙሉ በአሳሪፋችን ያገለገልኩት አንድ አመት ሙሉ ደግሞ በጎ ያደረጉት የተለያየ ነገር ምክንያቱም ደከሞችን በማርዳት ደከሞች ብዙ አይነት ደከሞች አሉ። እዛ ጋር ሰው አስቀምጡ መሄዳቸዋሉ። በቃ ምክንያቱ ማስተማሚ ይከብድሻል። ና ከተማሚ በላይ አስተማሚ ነው የሚከብደው። ከባዱ ሻክም እሱ ላይ ስለሆነ ጥሎ የሚሄዱ ሰዎች አሉ። ሲማራቸው እናት አባቶች በጣም ሲከብዳቸው ማስተማሙ፣ ሲያክታቸው እዛው ዝም ብለው ለሰማዕቱ ሰጥቶ የሚሄዱ ሰዎች አሉ። እና ብዙዎቹ ወደ እኔው የሚያመጧቸው ሰው የለውም፣ ይሄ ሰው የለውም፣ እችኛዋ ሰው የለትም እርዳታ ትሻለች፣ እርዳታ ትፈልጋለች ምናምን ብሎ ወደ እኔ ያመጣሉ። እኔ ደግሞ በእግዚአብሔር ኃይል እየተቀበልኩ እስካሁን አንድ ዓመት ሙሉ ሳስታሙን የነበርኩት፣ አሁን ደግሞ እግዚአብሔር ይመስገን ጨርሼ ወደ አዲስ አበባ መጥቻለሁ። የእግዚአብሔር ስራው ብዙ ነው። እሱ ድንቅ ነው። ብዙ ከተደረጉልኝ ነገሮች ውስጥ ምክንያቱም ብዙ ምስክርነትም ሰጥቻለሁ። አሁን ደግሞ አንዱን ብቻ ነው ማናገር የምፈልገው ምክንያቱም ሰማዕቱ ጊዮርጊስ ብዙ አይነት ስራ ይሰራል። ብዙ አይነት ጭንቀቴን አነስቶልኛል፣ እንክፋቱን አነስቶልኛል። ህይወቴን ሙሉም በሙሉ ራሴን እንዳውክ ያረገኝ እዛ ቦታ ነው። ማንነቴን እንዳውክ ምክንያቱም በቃ ህይወቴ ለምን እንደምኖር እራሱ አላውቅም ነበር። ግን እዚህ ምድር ላይ በምክንያት እንደመጣው ነው ያወቅኩት። በምክንያት እንዳለኝ የምኖርበት ምክንያት እንዳለኝ ራሴን እንዳውክ አረገኝ። አንተ ማነህ? ወዴት ነው የምትሄደው? ወዴት ሲሄድክ ነው? መነሻ የት ነው? መድረሻ የት ነው? ማነሻውን ሰው ካወቀ መድረሻውን የሚያውቃል ማለት ነው። እንደዚያ እንዳወቅ አድርጎኛል። እና አንድ ቀን እንዳሳየኝ ከሆነ ትምህርተ መስቀል ለብሶ መጣና ማት ይመታል። አሁን በቅርቡ ያተያኝ ነው ከምስክርነት ወዲህ ያሳየኝ ነው የምነግርሽ፣ በቅርቡ ማለት ነው። እና ማት ይመጣል ማቱ ደግሞ ማንም አይቀርም፣ ሁሉንም እጨርሳቸዋለሁ። ሁሉም ይጠፋል። የሚጠፉት ደግሞ በሰዓት ነው። እና እሳቱ ይነዳል። እሳቱ እየነደደ ቤተ ክርስቲያን የለም። አዲሱ ቤተ ክርስቲያን አሁን የተሰራው ብቻ ህንፃው ብቻ ነው ያለው። አሮጌ ቤተ ክርስቲያኑም የለም፣ ህዝብም የለም፣ እጽዋትም የለም፣ አእዋፋት የሚቀመጡበት ዛፍ እንኳን የለም እና ብቻዬን ቁሜ ነበር። ከቤተ ክርስቲያን ተገ ያሳየኝ ማለት ነው። እና ስለዚህ የዚህን ቦታ ታምሩንም ታውቀዋለህ አለኝ። አዎ አውቀዋለሁ አልኩት። ችግሩንም ታውቀዋለህ አለኝ። አዎ አውቀዋለሁ። ስለዚህ ዓለም ይወቀው፣ ለዓለም ተናገር፣ ዓለም ማወቅ አለበት አለኝ። እና ስለዚህ እኔ እየቀረጽኩ ነው፣ በል ተናዘዝ እያለኝ ካሜራ ይዞ እየቀረጸኝ ነበር፣ እንድናገር አለም ማወቅ አለበት እያለ ማለት ነው። እና እኔ ደግሞ ምን እያልኩ መሰለሽ ከምን ልጀምር እያልኩ እንትን እያልኩ ተመልሽ መጣ ማለት ነው። ወደ ራስ ተመለስ። በቃ ሰማዕቱ ይፈታኛል ብዬ አምኜ ነበረ። እዚህም ስመጣ አምኜ ነው የመጣሁት። ስፖንሰር አገኝቼልሻለሁ ሲለኝም በጣም ነው ደስ ያለኝ። በቃ ሰማዕቱ አሁን በቃ ቀኑ ደርሷል ማለት ነው፣ እኔንም የምትፈታበት ቀን ነው ብዬ የተደሰትኩት። እዛ ከሄድኩ በኋላ ግን ደስ ይል ነበር። ቀደር ተጠምቄ ንሳ ሳልገባ ነበር የገባሁት የመጀመሪያ ቀን። ከዛ ንሳ ስላልገባሁኝ የራሴን ራሴን ቅጣት አግኝቼ ነው የወጣሁት። በቃ የሚያስፈራ ነገር ውስጥ ነበር የገባሁት። ቀጥታ ሲኦል ውስጥ ነበር የከተተኝ ምን አይነት ሲሆን ጨለም ያለ ነገር ውስጥ ነው የገባሁት። በቃ ጨለማ ነው። የሚያስፈራ ነገር ሰውነቴን ይወረዋል ወረውታል። በቃ ጨለም ያለ ነገር ነበረ። ከዛ ወይኔ ቅዱስ ሚካኤል ድረስልኝ ድረስልኝ ስለው ይመጣል። እንደዚህ ከርቀት ነው የሚመጣው። ቅዱስ ሚካኤል ሲመጣ ብርሃን ነው የተሞላው እና አይታየኝም። እንዲህ ለአይን አይታይም። ለአይኔ ማየት አልችልም። ከዛ ስል በቃ እኔ እኮ እዚህ የመጣሁት በቃ እሺ ንስሐዬ እንገባለሁኝ ግን በቃ ካለሁበት ችግር ፍታኝ። ሰማዕቱ አንተ ድረስልኝ እንጂ ድረስልኝ ስለው እሱም ደግሞ ሰዓት ሆኖ ይመጣል በአንድ በኩል። ከዛ ሲመጣ በቃ ፍታኝ እንድትፈታኝ ነው የምፈልገው ስለው እንደዚህ እንደዚህ ነገር ሆዴን ይከፍልና እንደዚህ ብርሃን ነገር ያሳየኛል። የመጀመሪያ ቀን ስጠመቅ ብርሃን ነገር ፏሃ አረገና እንደዚህ አሳየኝ። ተሳሳየኝ ወደዛው ይሄ እንዳሳየኝ ስውር ተተሰወርኩበት፣ ተመለስኩኝ። ከዛ ስመለስ ንስሐ መግባት አለብኝ ንስሐ መግባት እንዳለብኝ ነው መጥፎ ነገር ውስጥ የገባሁት ብዬ፣ ከዛ ወዲያው ጠዋት ንስሐ ገባሁኝ። በሀያ ሁለት በሀያ ሶስት ስጠመቅ በቃ በጣም ነው ደስ የሚለው ብርሃን ብቻ ነው የገባሁበት። የሁለተኛው ቀን ጥምቀት ንስሐ ገብቼ ስጠመቅ በቃ ብርሃን ነው በቃ እንዴት አድርጌ ልግለጽ ልሽ እንደምናውከው እንደ እንትን እንደምንለው ብዙ ስራችን ብዙ ነው። የራሳችን ስራ ማቱን የሚያመጣበት የራሳችን ስራ ነው የሚያመጣብን፣ ራሳችን ነው። ራሳችን ንጹህ ከሆነ ሌላውን መንጻት እንችላለን። መጀመሪያ በንስሐ ሕይወት ማመላለስ ማናቸውም ሰው ማንኛውም ሰው በርሜል ጊዮርጊስ መሄድ የሚፈልግ ሰው መጀመሪያ ከመሄዱ በፊት ከንስሐ አባቱ ጋር ተገናኝቶ ንስሐ መግባት ያስፈልጋል። ትልቁና ትልቁ በንስሐ ህይወት መመላለስ። በርሜል ጊዮርጊስ ከመሄዳችን በፊት ሂደንስ ምን እናገኛለን ካልነ፣ ሂደን ይሄን ይሄን ነገር ይደረግልኛል ምንል ከሆነ ሆነ ንስሐችን ገብተን ጨርሰን። ምክንያቱም ንስሐስን ስንገባ ደግሞ ሁሉን ተነግረን አንዱ ምንፈራት ወይ የሚያስፈራን ነገር በቃ ይሄ ነገር እንዴት መነዘዝ እንችላለን? እንዴት መናገር እንችላለን? ንስሐ አባቴ እንዴት ይሄን እነግረዋለሁ? ሰው ምን ይለኛል? እንዴት ብሎ ይገምቱኛል ብሎ እንትን የሚሉት የሚያስቀሩት ሰዎች አሉ። አንድ ንስሐ ማለት ነው። አንድ ወይ ሁለት ንስሐ የሚያስፈራ ንስሐ የሚያስቀሩት ይችላል። የቺ ንስሐ ግን ጋንም ሰዓት ታስገባለች፣ ጋንም ሰዓት ታሳያለች። ይሄን ካረግነ በኋላ መነዘዝ ካለብን ሁሉን ነገር ነው መነዘዝ ያለብን ሲጀመር ማንኛውም ክርስቲያን የሆነ ሰው ከሰባት ዓመት ጀምሮ ንስሐ መግባት አለበት፣ ሊኖረው ይገባል። ሁሌም በየሳምንቱ የሄደ መገናኘት አለበት እና አሁን መስተላለፍ ነገር የምፈልገው ነገር ቢኖር ማንኛውም ሰው እዚህ ጋር ንስሐ ገብቶ ጨርሶ ቢሄድ መልካም ነው። ጸበል ላይ ደግሞ ስንገባ ብዙዎቻችን ዛሬ ገብተን ከሆነ አስፈራርቶን ሲያወጣ ነገ አልገባም የእርዶኖስ ላይ ተሸልኩል ቀን የምንጠመቅ ሰዎች አለን። ይሄ መሆን የለበትም። ለምን? ምክንያቱም እዚህ ጋር የሄድኩት ኮተሯዊ ስለበዛብኝ ነው። ጭንቀት ስለበዛብኝ ነው። ህይወቴ ምስክልክሉን ስለወጠብኝ ነው። ትዳሬ ስለፈረሰብኝ ነው። ስራ ቦታ የምስክልክሉ ስለወጠብኝ ነው። ማማክረው ሰው ስለታፋኝ ነው። በቃ መፍትሄ ያገኛለሁ ብዬ ነው የምሄደው። ስራዬን ትቼ ነው የምሄደው። ብዙ ሀሳብ አለብኝ። የቤት ቆጠት አለብኝ። ይሄን እንደዚህ አድርገሽኝ እንዴት አድርገሽ ነው የምትሄጂው? እዚህ ጋር እስከምታ ሆን እንዴት አድርገሽ ነው የምትሄድ? የጀመርኩት ፕሮጀክት አለብኝ። የጀመርኩት ቤት አለብኝ አላልክም ብሎኛል። አንዴ ብዙ ነገር ታጣለ። ብዙ አይነት ምክንያት አለ። ይህን ሁሉ ትታሽ ነው የምትሄጂው። ሁሉም ይቅርብኝ፣ ድኝ መምታት አለብኝ መፍትሄ ማግኘት አለብኝ ብለሽ ነው የምትሄጂው። መፍትሄ መምታት ካፈለግሽ ደግሞ የሄድሽበትን ዓላማ ማወቅ ይኖርብሻል። የሄድሽበት ለትምቀት ነው፣ የሄድሽበት ለድነት ነው። ድነሽ እንድትመጪ ማሆን አለብሽ። እዛ ጋር ሂዶ ሰው ዛሬ ተጠምቆ ነገ ማይገባ ከሆነ ከባድ ነው። አውቀው ነው ከላያችን ላይ ያለው አገንት ነው የሚያስፈራ አይነት ላ ቡዳው መተቱ የተለየ ነገር ነው የሚያስፈራን፣ እና መንፈስ ቅዱስ አያስፈራን። በርሜል ጊዮርጊስ ሊገለን አይተራንም። ሊምረን የሚመክረን አምራክ ነው ያለ ይሄን አታርግ ይሄ መጥፎ ነው ይሄን ከመረትከው ይሄ ነው ማረፊያ ይሄ በዚህ መንገድ ከሄድክ ው ይሄ ነው ውሃና እሳት ቀርቦላል። ከሁለቱም አንዱን ትመርጫለሽ። ስለዚህ የመረትሽበትን ላይ ነው የምትገቢው። ስራሽ ነው የዘራው ነው ሰው የሚያጭደ። መጥፎ ስራ ሰርቼ ከሆነ እሳት ውስጥ ነው የሚገባ። አዎ፣ ስለዚህ ይሄን መጥፎ ስራዬን ደግሞ ወደ ንስሐ ምትቼው ራሴን ዝቅ አድርጊያ ወርጄ ከሄድኩ ደግሞ እሱ ደግሞ ከፍ ያደርገኝ። በቃ ያ ለኔ ኃጢአት ነው ብዬ ራሴ አምኜ የወጣሁ ንስሐ ገባሁኝ። በማግስቱ ስጠመቅ ግን በጣም ደስ የሚል ብርሃን የሞላበት ውስጥ ነው የከተተኝ። ሲሰውረኝም እንደ እንቅልፍ ነው የሚሰውረኝ። ለጊዜው ቢተናነቀኝም እንትን አላለኝም ብዙ። በቃ እኔ ሰማዕቱ እንድትፈታኝ ነው የምፈልገው። ውለዋለሁ እዚያ ውስጥ ላይ ሆኜ እንደተሰወርኩኝ እንድትፈታኝ እፈልጋለሁኝ። ፍታኝ፣ እየሰጡኝን ሰዎች ላመስግንበት። በቃ ና ምስክርነት መስጠት እፈልጋለሁ። ሌላ የምሰጥ ነገር የለም። ሰማዕቱ ስለው ከዛ ያሳየኛል። እንደዚህ ሲያሳየኝ፣ ነፃ መሆኔን ሲያሳየኝ ምናምን መረዳት አቃተኝ ነኝ ከዛ መረዳት ሲያቅተኝ እንደዚህ ግልጥ እንደዚህ እንደ እንትን ስውር ካደረገ በኋላ እየተገለጸ እየተገለጠ አይኔን እየገለጸ እየገለጠ እየገለጠ ያሳየኛል። አንድ አስተባባሪ ፊት ያቆመ ማለት ነው። ከዛ ሲያሳየኝ አስተባባሪውን እጁን ያወጣል ፊት የቆመ ነፃነሽ በልና አንድ ምልክት አሳየኝ ሰማዕቱ፣ አልገባኝም፣ እንዲገባኝ አድርገኝ እለዋለሁኝ። ስለው እንዲገባኝ ያሳየኛል። ከዛ የሚያሳየኝ ልጁ እፊቴ እንደዚህ ቆሞ እጁን እንደዚህ ያወጣል። ነፃ አወጣኸኝ ሰማዕቱ ነፃ አወጣኸኝ እለዋለሁ። ስለው እጁን እንዲህ ይዘረጋዋል። እጁን የሚዘረጋው ቀኝ እጁን ነው። አስተባባሪው ፊት ለፊቴ ነው የቆመው። ሄጄ ለመርመራ አሁን ነፃ ወጥቻለሁ ሰማዕቱ እለዋለሁ። እዛው እንደተሰወርኩኝ ስለው ይለኛል። ባንገቱ ሚለ ልጁ ነው አስተባባሪው ፊት ቆመው። ከዛ አመሰግነሃለሁ ሰማዕቱ አመሰግነሃለሁ። ስንት ዓመት የተሰቃየሁበት ኤች አይቪ በሽታ ነበረ። በቃ በጣም ነው ማመሰግንክ። ከዛሬ ቀን ጀምሬ ነው ምስክርነት ግን የምሰጠው። በቃ ከዛሬ ጀምሬ ሰማዕቱ በለ ተቀነነው እና የፈታሀኝ ከደጅው ይጀምራለሁ ምስክርነት አልኩኝ። ከዛ ወደ ደጁ ምስክርነት ጀምሬ ይኸው ለዚህ ደረስኩ ማለት ነው። ምንድ ነበር የሚሰማሽ ታስረሽ፣ ጸበሉ እስኪ መጣ ያለው ስሜት ምን ነበር አንቺ ጋ? ራሴን በቃ እንዴት ያደረገኝ ይሆን ሰማዕቱ እንዴት ይሆን የሚያደርገኝ በቃ እንጂ ሌላ ምንም አይሰማኝም። የሶስተኛው ቀን ጥንቀትሽ እንዴት ነበር? ኪዳነ ምሕረት ሶስተኛ ቀን ኪዳነ ምሕረት ደስ ይላል። ኪዳነ ምሕረት እኔ ኔ ምንም መጥፎ ነገር አላሳየችኝም። በቃ ያው ጸበሉ እንደዚህ ባፍንጫ ነው የሚሸተተው ልክ እንዳሸተትኩት እንደ እንቅልፍ ነው ውስድ ያደረገችኝ። ከዛ ስትወስደኝ ግን በቃ ራሷም ትታየኛለች፣ ትጠፋብኛለች፣ ትታየኛለች፣ ትጠፋብኛለች በቃ ለአያት ልና ጥፍት ትጥልብኛለች። ከዛ በቃ እንዴት ላርግ ለምንድ ነው የማትታየኝ ስላት ድጋሚ መምጣት እንዳለብኝ ነገር ነው ልቤ ላይ የምታመጣብኝ፣ ልቤ እንዲናገር የምታደርገው ድጋሚ መምጣት አለብሽ ነገር፣ ልጄንም። እዛም ሰማአቱ ጋርም እንደዛው ነው። ሰማአቱ ጋር ልጄን ይዤ መሄድ እንዳለብኝ፣ ሌላም ሰው አንድ ሰው አለ፣ እነሱን ይዘሽ መምጣት አለብሽ ነው የምትለኝ። እሷም እንደዛ ነው ያለች። ድጋሚ ስትመጪ ትለኛለች የምትነግሪኝ ነገር አለ የምታስተካክልኝ ነገር አለ፣ ኪዳነ ብረት ስላት ድጋሚ ስትመጪ ነው ትለኝና ትጠፋብኛለች። በርሜል ዙሬ በጣም ፓወር አለው ኃይል አለው አንደኛ፣ ምክንያቱም አሳሪፎች ፋቼም ሆኜ ስላየሁት እኔ ራሴ ሳስቀምጥ አንድ ሰውዬ እንዲሁም ለምን አትፈታኝም? ዛሬም ትላንትናም ልክ እንደዚሁ ወደዛ ሆን እያልክ ሌላ ሰውዬ መራት እያስቀመጥክ ነው በዝምድና ነው። እንደ ምሳሪያ ያለ ሰዋለ እንዴት እኔ በርሜል ስር መቀመጥ ፈልጌ ለምን በርሜል ስር አታስቀምጠኝም የሚል ሰዋል እዛ ጋር። ምክንያቱም በርሜል ስለተቀመጥን አይደለም። ምንድንበት አንደኛው በርሜል ስር ስለተቀመጥን አይደለም የትም ቦታ ላይ ብንቀመጥ የእግዚአብሔር ፍቃዱ ከሆነ እንድናለን። እንድናለን በሙሉ እምነት መማን አለብን። እድናለው ብዬ ካማንኩ እድናለው ነው። ካላማንኩ እየተጠራጠርኩ ከሄድኩ ደግሞ አልድንም። ለምን ትርታሪ ውስጥ ነው ያለሁት? የተተራተርኩ ነው እና ስለዚህ፣ እዚህ ጋር ስናስቀምጥ አንደኛ በርሜል ስር የምናስቀምጣቸው ሰዎች ከላል ቀላል ያሉት ቀጣን ቀጣን ያሉት ሰዎች ነው። ከወንዶችም ከሴቶችም ቀጣን ቀጣን ያለ ሰው ነው የምናስቀምጥ። በሁለቱ ሳይድ በግራና በቀኝ በዚህኛው እና በዚህኛው ማለት ነው። በስላድኖ ባለው በኩል እና በዛኛው በኩል በሳይዱ ሁለት ሰው ታንካር ታንካር ያለ ሰው ልናስቀምጥ እንችላለን። ለምን ብትይ ወፍራም ወፍራም ሰው ማለት ነው። ሌላው ዙሪያው ቃቻችን ነው የምናስቀምጥበት። ምንመርጥበት ቃችን ምንመርጥበት ቀታን ያለ ሰው ምንመርጥበት ምክንያት አንደኛ ሁለቴ ሶስት ነው ጸበሉ የሚወጣው። ሶስቴ ጸበሉ ወጡ፣ በሁለት የወጡ ሶስተኛው እስከ ሲወጣ ድረስ ገብታለሁ። ሶስት ደቂቃ ጊዜ ይሰጠናል ወይ ሁለት ደቂቃ ጊዜ ይሰጠናል። ለምን ብትይ ይሄን እስከ ስናካያየራቸው ድረስ እስከ ስናወጣቸው ድረስ ሁለት ደቂቃ ይጠብቀናል። ፀባዩ የፀባዩ ባህሪ ነው ይሄ። ስለዚህ እነዚህን ለማውጣት እንዲመቸን ቀላል የሆኑ ሰዎችን የምናስከምታቸው ለማንሳት እንዲመቹን ነው ለእኛ ለማንሳት እንዲመቸን ነው። ምክንያቱም ትልቅ ወፍራም ሰው 80 ኪሎ 90 ኪሎ አምጥቼ ባስቀምጠው እንዴት አድርጌ አነሳለሁ? በምን አቅም አነሳዋለሁ? አቅሙ በእርግጥ እግዚአብሔር ነው፣ ግን ምክንያቱም ዛሬ ባነሳ ለነገ አገልግሎት ሊያልገባ ይችላል። ወገቤ ሊነሳብኝ ይችላል። ምክንያቱም የራሴ ገንቹር አለብኝ። የራሴ ምክንያቱም ለማዳን ነው የሄድኩት። እኔ ታማሚ ሆኜ ነው የሄድኩት። ታማሚ ሁኜ እስከ ሄድኩት ድረስ ደግሞ የራሴን በሽታ አለብኝ። አውቆ እንዲያስቀረኝ ሌላ ምክንያት ያመጣብኛል። ስለዚህ ቀጠን ቀጠን ያለ ሰው እናስቀምጣለን። ለመቀየር እንዲማቻ ነው። ቶሎ ቶሎ ጸበሉ ከማውጣቱ በፊት ቶሎ ቶሎ ተቀይረን ከዛ ያልተሰወረ ዳር ላይ ዙሪያውን ያልተሰወረ ዘር ሰው ወይ ደግሞ መንፈስ ያለበት በጣም ኃይለኛ መንፈስ ያለበት ሰው እናስገባለን ድጋሚ እንደገና እዛኛው በጎና በጎን አንዳንድ ሰው መሀል ላይ ትልቅ ትልቅ አክም ያለው ሰው በርሜል አጠገብ ላይ አስተግታል የምናስቀምጥበት እንትን ደግሞ እነዛኛዎችን የተቀመጡትን ሰው የመደገፍ አክም አለው። ይህኛውን ካነሳ ነው ሁሉም ይወድቃል፣ በዚህም ይወድቃል። ይሄ ሊመጣ ይችላል፣ የተለያየ ቦታ ላይ ሊጎዳ ይችላል። ስለዚህ ይህኛው ሰው ካነሳ ነው ስለማይጎዳ፣ ካላነሳ ነው ስለማይጎዳ ያኛው ጠንቀር ያለ ሰው ሶስቱን ጸበል መጨረስ የሚችል አክም ያለውን ሰው ሁለቱን በዚህም በዚህ ማስቀመጥ እናስቀምጣለን ማለት ነው እና ስለዚህ እዚህ ጋር ክርያት ያለባችሁ ሰዎች ክርሊላችሁ ይገባ አይገባም። በቃ በምንም እነሱ አሳሪዎች ባስቀመጡባችሁ ቦታ ላይ መቀመጥ ነው ያለባችሁ። ግን በቃ ምንም ነገር የለም ግን የእሷን ብርሃን ነው በቃ ብርሃን ሙልት ያለ ነገር ነው ምታስ ያሳየችው እሷ ዝም ብሎ የሆነ ጥቁር ነገር የሆነ እንደዚህ በግራ ዓይኔ ላይ አመጣብኝ። ኪዳ ንብረት ተጠምቄ ወደ ሰማዕቱ ሐሙስ ስጠመቅ ዥብብ ያለ ጥቁር ነገር መጣ ፊቴ ላይ እና እንደዚህ ክድን ሲልብኝ በቃ ተናነቀኝ። እና ሰማዕቱ ይሄንን ጥቁር ነገር ማየት አልፈልግም፣ በቃ ውስጤን ጨንቆታል። እዚህ ጥቁር ነገር ላይ እንዳታስገባኝ በቃ እባክህ ሰማዕቱ እያልኩ እየለመንኩት ያን ጥቁር ነገር ገለል ያደረገና በቃ ደስ የሚል ነገር ውስጥ በቃ የሆነ ክብብ በቃ የሆነ ክንፍ ያላቸውን ብርሃን የሞላባቸው ነገሮች ናቸው ክብብ አድርገውኝ ያየሁት። አሁን እንግዲህ ሕይወቴ ላይ ያለውን በመጀመሪያ እሱ ሰማዕቱ ያግዘኝ። ከዛ በተቀረ ግን እኔ እንጃ ሰውን መጥፎ ካለመናገር ከብዙ ነገሮች የምቆጠብ ነው የሚመስለኝ ለእኔ በቃ ብዙ ነገሮችን ነው ያየሁት፣ በራሴ ላይ እና ሰውን ላለማስቀየም ማለት በቃ ሰው ሰው እንዲገፋኝ እንጂ ሰውን መግፋት እንደማልፈልግ ነው ራሴን ያሳመንኩት። ከዛ ከመጣሽ በኋላ ቼክ አድርገሻል? አሁን ቫይረሱ እንዳለ ና አላደረኩም። ማድረግ ትፈልጊያለሽ ወይስ እርግጠኛ ነሽ በእምነትሽ? አይ እኔ እርግጠኛ ነኝ በእምነቴ። ባደርግም ፈቃደኛ ነው እሱ ግን፣ በቃ እኔ በእምነቴ እርግጠኛ ስለሆንኩኝ በቃ